ይህን ይመስላል ወዳጆች፣ እንደምታዩት ይሄ በኢትዮጵያ ነው። እንደምታዩት እስኪ እንደምታዩት ማለት ነው፣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በጣም ሰላም ነኝ አልሐምዱሊላህ። እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድ አገሬ ልጆች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አዲስ የሆናችሁ ላይክ አድርጎ ሰብስክራይብ ነባሮችን ማበረታቱኝ። ውድ አገሬ ልጆች ዛሬ ቀለል ያለ የሳኡዲ ሳሎና ወይም ኢዳም የሳኡዲ ኢዳም አሰራር ይዤላችሁ መጥቻለ። ማለት ነው እዚህ ቤት እንደዚህ አይሰራም። እንደ ኢትዮጵያ ስጋውን ብቻ ነው ማለት ነው የሚሰራው እና ለእሱ የሚያስፈልገኝ ስጋ ይሄን የሚያክል ስጋና ኮሳ በጣጥስ ጠማጠምና ማጅን ጠማጠም እና በድንጃ እንጨምራለሁ በድንጃ ሽንኩርት እንደዚህ ቆራርጬ አዘጋጅቻለሁ ማለት ነው ያገሬ ልጆች ላኪን ካሮትና እንትን ይገባል ካሮትና ፎሶሊያ ይገባል ለሳውዱ ጋር ማለት ነው ስጋ ያው ካሮትም ማይወዱ ፎሶሊያም ማይጠቀሙ እስካሁን ሞክሪያቸው አላቅም በነገራችን ላይ እና እንዴት ነው ዛሬ? እስኪ ሳኡዲን ምግብ ነው የምሰራላቸው። ኢማራት ብዙ ጊዜ ስጋውን ብቻ ነው የሚጠቀሙት። በእርግጥ እኔ ሙሉ ኢማራት ሳይሆን እኔ ጋር የሚጠቀሙት እንደዛ ነው። ሁድራ ምናምናምንድን ብለዋል አብሮ። ዛሬ ግን ልሞክራቸው ነው። እንሻላ አሰራሩን አብረን የምናይ ይሆናል፣ ውድ ሀገሬ ልጆች እና ውዶችዬ። እንዴት አድርጌ አዘጋጃለሁ ማለት ነው በሂደት እንደዚህ እያደረግን እየሰራን እናስለምዳለን ማለት ነው። አንድ አንድ ምግብ የኢትዮጵያን ምግብ ያው እያስቀመስኳቸው ነው እንደነገርኳቸው። አሁን ደግሞ የሳውዲን ምግብ እንሰራለን አንድ ላይ ማለት ነው ውዶችዬ። እና ውዶችዬ ይሆንና ቲማቲሜ እንደ ኢትዮጵያ ወቅት ተገብጎ ማለት ነው አልፈጨውም

በራና ሽፍገና አጣጣሚ ቁንዶ በርበሬ የሚባለው ማለት ነው። ይሄ ነው ቅመሜ። በቃ በእርግጥ እስከ ዛሬ የተለያየ ምሸከል ቀመሙ ምናምን ይጨምራሉ። ዛሬ ያለኝ ነው ጠቀሙ። ችግር የለውም። እትጊሽ እታጥርገዋለሁ በደምብ ልክ እንደ ኢትዮጵያዊት በደምብ ካሸዋለሁ ለብዙ ደቂቃ ማለት ነው። እዚህ ጋ ት የምንጠብስበት ዘይት እያጋግርኩ ነው። ቶ እዚህ ጋር ድንቼን እየጠበስኩ ድንቼን ሳይን እን ይሄ እስካሁን በራሱ ጊዜ ሁፍ መረቅ ታጥሮ እንዴት የበሰለ ነው ማለት ነው። ከዛው ሀይን ጨምርና ሀ በጎና ፍርቻለሁ እሱን ጨመርኩበት ማለት ነው። ቶችዬ በድንጃኔ እንደዚያ አድርጌ ቆርጫለሁ ማለት ነው። ይሄንን ዝጋዜ እንግዲህ ነው መልህና ውሃ አድርጌ እሱን እዘፈዝፈዋለሁ ማለት ነው። እየበሰለ ነው። ከዛ በድንጃኔ ደግሞ እየጠበስኩ ነው። ያው ሁሉንም በደንብ አላጥፍም፣ ግማሹ ግን ፍሪጅ ነው ቆይን ያመጣልህ። እንደዚህ አድርጌ ግማሽ በግማሽ ልጨዋለሁ ድንች እንደዚህ አድርጌ በነገራችን ላይ የሳውዲ ወጥ ነው ብያችኋለኝ። ያለመጥበስም ኩድራ ይቻላል፣ ግን ቢጠበስ የበለጠ ይጥማል። ደግሞ እንግዲህ ጣሙን ካዱና ትመሰክራለች ማለት ነው። በኋላ ስበላው ብላለች ስበላው ትመሰክራለች። እና ውዶች ይህን መስሏል። ዝጋ ደርሰናል። እጭ ሽንኩርትና ዝጅ ብሎ ቅጭ እንደ ኢትዮጵያ አደርጋል ማለት ነው። ልክ እንደ ኢትዮጵያ አሰራር በቃ ያው አላሳይታችሁ ነ ሽንኩርትና ዝጅ ሰዋቅጥ እንጂ ይህን ይመስላል ውዶቼ ወቅጨው አድርጌ ምናምን ወቅጨዋለሁኝ ነጭ ሽንኩርትና ዝንጅብል ጣዘጭ ማለት ነው። ፍሬሽ ፍሬሽ ማለት ነው። ፍሬሽ እሱን አድርጊያለ ይኸው እና እንደምታይ ስጋችን እዚህ ጋር

ቆይ ሌላ ቦታ እናስገባለን። የኩስበራ አቅጣለሁ የኔ ኮረሪ ማዬ በሎት በቃ ለኢትዮጵያ ኮረሪማ የምናደርገው ዝንጅብል እና ነጭ ሽንኩርት ታሳይቻችኋለሁ ይሄ ጋር

ቀይን ይመስላል ማለት ነው። ከዛ በኋላ መጨረሻውን ፓርት እንነግራችኋለን ማለት ነው። እየበላ እንነግራችኋለን። እዚጋ እርዛችንን ጨርሰናል። ትቻለሽ አንተ ትስታሪ